የግብርና ዝማኔን በማረጋገጥና የቴክኖሎጂ ሽግግርን እውን በማድረግ አገራዊ ብልጽግናን ለማሳለጥ የልማት ሰራተኛውን ሚና ከፍ ማድረግ እንደሚገባ ተገለጸ። የግብርና ሴክተር ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት እተጋለው። በምር መሪ መልእክት የማዕከላዊ ኢትዮጵያ ክልል መንግስት በግብርናው ሴክተር የግብርና ትራንስፎርሜሽን አቅጣጫዎች ከምስራቅ ጉራጌ ዞን፣ ከአላባ ዞን እና ከማረቆ ልዩ ወረዳ ለተውጣጡ የልማት ጣቢያ ሰራተኞች በቡታጅራ ከተማ ስልጠና መሰጠቱም ተመላክቷል። ቢሮው በዱራሜ በሆ ሆሳና በወልቂጤ፣ በወራቤና በቡታጅራ በሚገኙ አምስት ማዕከላት ከክልሉ ሁሉም ቀበሌያት ለተውጣጡ ከ7200 በላይ የልማት ጣቢያ ሰራተኞች የሰጠው ስልጠና በስኬት መጠናቀቁም ተገልጿል። ስልጠናውን የሰጡት በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ስማንስሩር መንግሥት መንግስት የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት ሰባት የለውጥ ዓመታት ያሉንን ጸጋዎች በመለየትና በማልማት ሀገራችንን ካለችበት ድህነት ለማላቀቅ በርካታ ተግባራትን በማከናወን ውጤቶችን እያስመዘግበ ይገኛል ብለዋል። እንደ ሀገር ከድህነት ለመውጣት ከተቀረጹ ፖሊሲዎች የኢኮኖሚ መሰረት የሆነው ግብርና አንዱና ዋናው ነው ያሉት አቶ ስማን ሱሩር ዘርፉን ለማዘመን መንግስት በርካታ የፖሊሲ እርምጃዎችን ተግባራዊ በማድረጉም ተጨባጭ ውጤት መመዝገቡንና በዚህም መላው ህብረተሰብ ተጠቃሚ የሆነ መምጣቱን ተናግረዋል። መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ ባለፉት ሰባት የለውጥ ዓመታት በርካታ ተግባራትን ሲያከናውን ቆይቷል። በተለይም አገራችን ካለችበት የድህነት ችግር ለማውጣት ያሉንን ጸጋዎች የበለየት ቅደም ተከተል ማስቀመጥና እነኝም በፖሊሲ አግዞ ወደ ተግባር የመግባት ስራ ተሰርቷል። ከተቀረጹ የልማት ፖሊሲዎች መካከልም አምስቱ ዋናዎቹ ልማት ዘርፎች መካከል ግብርና ትልቁን ቦታ ይይዛል። ግብርና የሀገራችን የኢኮኖሚ መሰረት፣ የኢኮኖሚ ምሰሶ ነው። በመሆኑም ግብርናን ለማዘመን መንግስታችን በርካታ የፖሊሲ እርምጃዎችን ወስደዋል። በእነኝህ የፖሊሲ እርምጃዎችም ዘርፈ ብዙ ውጤቶች እየተመዘገቡ ይገኛሉ። እነኚህ ውጤቶችም የህዝባችን ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥቷል። በክልል ደረጃም ቢሆን ግብርናውን ለማዘመን እየተሰሩ ላሉ ስራዎች መሬት፣ ውሃ፣ ምቹ ስነ ምህዳር፣ አምራች ጉልበትና የስራ ፍላጎት ያለው የሰው ኃይል አቅሞች ናቸው ያሉት አቶ እስማን ስሩር፣ እነዚህን አቅሞች አስተባብሮ በማምረት በተመዘገበው ስኬት የልማት ጣቢያ ሰራተኞች ሚና የላቀ መሆኑን ተናግረዋል። በመሆኑም ግብርናችን ለማዘመን ያሉንን ዋነኛ አቅሞች መለየት በተለይ መሬት፣ ውሃ፣ ምቹ ስነ ምህዳር፣ አምራች ጉልበት ኃይል፣ የስራ ፍላጎት ያለው የሰው ኃይል ተነሳሽነት ያለው የሰው ኃይል ዋነኞቹ አቅሞች ናቸው። እነኝን አቅሞች አስተባብሮና አቀናጅቶ በመምራት ተጨባጭ ውጤቶች ፈጥተዋል ለመጡ ተጨባጭ ውጤቶች በግብርና ዘርፍ የልማት ጣቢያ ሰራተኞች ሚና እጅግ ትልቁን ስፍራ ትልቁን ድርሻ ይዛል። የግብርና ዝማኔን ለማረጋገጥ የቴክኖሎጂ ሽግግርን እውን ለማድረግ የልማት ሠራተኛውን ሚና ከፍ ማድረግ ይገባል ያሉት የቢሮው ኃላፊ፣ በክልላዊ እናም ሀገራዊ የግብርና ሴክተር ሽግግር አቅጣጫዎች የተነደፉ ኢኒሽቲቮች ላይ የበለጠ ግልጽና የጋራ መግባባትን ፈጥሮ ወደ ተግባር በመግባት የድህነትን ዕድሜ ለማሳጠር የተጀመረው ጉዞም እንድፋጠንና ቀድሞ ድህነትን ያሸነፈ ክልል ለመፍጠር የልማት ሠራተኞች በትኩረት ሊሰሩ እንደሚገባም አሳስበዋል። ችን በእጃችን ያሉ አቅሞችን አስተባብሮ አልምቶ ህዝባችን ተጠቃሚነት ለማረጋገጥ የጀመራቸው ስራዎች ጅምር ስኬቶች ያመጡ ቢሆንም እነኚህ ስኬቶች ማስፋት፣ ማዝናት፣ ማብዛትና ቀጣይነታቸውን ማረጋገጥ ያስፈልጋል። በዚህ ውስጥ የልማት ሰራተኛው ሚና እጅግ ቁልፍና ወሳኝ ነው። በመሆኑም ግብርናችንን ዝማኔ ለማረጋገጥ የቴክኖሎጂ ሽግግርን ለማድረግ እውን ለማድረግ የልማት ሠራተኛው ሚናውን ከፍ ማድረግ እንዲችል እንግዲህ በክልላዊ እና ሀገራዊ የግብርና ሴክተር ሽግግር አቅጣጫዎች የተነደፉ ክልላዊም ሀገራዊም ኢኒሼቲቮች የበለጠ ግልጽነት ፈጥሮ የጋራ መግባባት ፈጥሮ ወደ ተግባር መግባት የጀመርናቸውን ስኬቶች ለማፋጠን የድህነትን ዕድሜ ለማሳጠር የጀመርነውን ጉዞ የበለጠ እንዲቀለጥፍ የድህነትን ተራራን ንዶ በምትኩ ብልጽግናን በቤተሰብ ደረጃ፣ በማህበረሰብ ደረጃ ብሎም ቀድሞ ድህነትን ያሸነፈ ክልል እውን ለማድረግ የጀመርነውን ጉዞ ማፋጠን እንዲቻል ጸጋዎቻችንን የበለጠ አቀናይቶ አውቆ፣ አምኖ፣ አቅዶ ማልማት፣ መትጋት፣ ፈተናው ሲገጥሙ እንኳን መጽናት ያስፈልጋል። ለዚህ የጉዟችን አቅጣጫ ላይ የጋራ መግባባት መፍጠር አስፈላጊ ሆኖ መገኘቱ እንግዲህ የክልላችን መንግስት ከሁሉም ጉዳዮቻችን ቀዳሚው ጉዳይ ግብርናን ማዘመን ነው። በግብርናው ዝማኔ ውስጥ ደግሞ የልማት ጣቢያው ሰራተኛ አይተከቢን አለው። ለዚህም ያሉን ሀብቶች በሙሉ የቅድሚያ ቅድሚያ ሰተን ስልጠና ሰተን ወደ ተግባር በማስገባት ውጤትን ማስፋት ማላቅ ያስፈልጋል በሚል እንግዲህ ባለፈው ሳምንት ጀምሮ በክላችን ያሉ። በሁሉም ቀበሌ የሚገኙ የልማት ጣቢያ ሰራተኞች አካታች በሆነ መንገድ ከዚህ ቀደም ስልጠና የሚሰጠው አንድም በሰብል ሁለትም በእንስሳት ሀብት ሶስትም በብረት ስራ ተብሎ በተለዩ ዘርፎች የነበረውን ግን አጠቃላይ አቅጣጫውን ሁሉም ቀበሌ ላይ ያለ የልማት ሀሳቦቹን መሬት አድርሶ ውጤት በማምጣት ሚናውን የሚያልቅ ሁሉ ከፍ ወደ ለድርሻ መድረስ እንዲችል በጉዳዮች ላይ በሀገራዊም በክልላዊም ጉዳዮች ላይ ጋራ መግባባት እንዲቻል ለሁሉም የልማት ጣቢያ ሰራተኞች በተለይ ከሰባት ሺህ ሁለት መቶ በላይ ለሚሆኑ የልማት ጣቢያ ሰራተኞች ስልጠና እየተሰጠ ቆይቷል። ዛሬም እዚህ ምስራቅ ጉራጌ የአላባ ዞን እና የማረቆ ልዩ ወረዳ በቀበሌ የሚገኙ ሁሉም ልማት ጣቢያ ሰራተኞች እንግዲህ የመጨረሻው ምዕራፍ ስልጠና የሚሰጥ ይሆናል። የምስራቅ ጉራጌ ዞን ምክትል ዋና አስተዳዳሪና የግብርና መምሪያ ኃላፊ አቶ ደሴያ በጋዝ ባለፉት የለውጥ ዓመታት መንግስት ያስቀመጣቸው ግቦች ከተቀመጠላቸው ጊዜ ቀድሞ እየተሳኩ ይገኛሉ። በዚህም በእርሻ ልማት፣ በፍራፍሬ ልማት፣ በመካናይዜሽን አሰራር፣ በእንስሳት ሀብት ልማትና ሌሎች ተግባራት ሰፊ ስራዎች ተሰርተው ውጤት ተመዝግበዋል ብለዋል። ባለፉት የለውጥ ዓመታት ዘርፍ መንግስታችን ያስቀመጣቸው ግቦች ከተቀመጠላቸው ጊዜ ቀድመው እየተሳኩ ይገኛሉ። እነዚህም ከእርሻ ልማት ዘርፍ አኳያ ምርትና ምርታማነትን ከተቀመጠው ጊዜ ግብ በላይ ማሳካት የተቻለበት ለአብነት ስንዴ በአማካይ በዞናችን ከለውጡ በፊት 30 ኩንታል ፐር ሄክታር ከነበረበት 46 ኩንታል ፐር ሄክታር የደረስንበት፣ እንዲሁም በሞዴሎች ስንዴ እስከ 72 ኩንታል ፐር ሄክታር ማምረት የቻልንበት ሰባ ሁለት ኩንታል ሄክታር የደረስንበትና በዘር ልማት በአይነትም በመጠንም የሚጨበጥ ውጤት ማስመዝገብ ችለናል። በፍራፍሬ ልማት የክብርጉሮ ኃላፊያችን የአቶ ስማል ሱሉር ኢኒሽቲቭ የሆነው የ30 40 30 ፍራፍሬ ልማት በማልማት ለሀገር ውስጥ ብቻ ሳይሆን ወደ ውጭ ኤክስፖርት ማድረግ የተቻለበትና ለውጭ ምንዛሬ ምንጭ እየሆንን የመጣንበት ሁኔታ ላይ እንገኛለን። እርሻ መካናይዜሽን ከመጠቀም አኳያ በዓመት ከሚታረሰው ማሳችን ውስጥ እስከ 60% የሚሆነው በትራክተር በማረስ እየታረሰ ሲሆን የተለያዩ የሰብል መሰብሰቢያ ማሽነሪዎችን ከመጠቀም አኳያ አርሶ አደራችን ልምድ እያደረጋቸው ጊዜውንና ጉልበቱን እየቆጠበ የሚገኝ ሲሆን ይህም ተጠናክሮ የሚቀጥል ይሆናል። በዞኑ በቡናና ቅመማቅመም በተሰሩ ሥራዎች ለአርሶ አደሩ ተጨማሪ የገቢ ምንጭ መፍጠር መቻሉን የገለጹት የመምሪያው ኃላፊ ከመሬት አስተዳደር እና አጠቃቀም የአርሶ አደሩን የመሬት ባለቤትነት በማረጋገጥ ተጠቃሚ ማድረግ መቻሉንም ተናግረዋል። አርሶ አደራችን ዝርያ የተሻሻሉ እንስሳቶችን በማርባት እንደዚሁም ጤናቸውን እንዲጠበቁ በማድረግ በመንግስታችን የተቀመጠው የሌማት ትሩፋት ኢኒሽቲቭ የተለያዩ መንደሮችን በመስረት ማለትም የወተት መንደር፣ የስጋ መንደር፣ የንም መንደሮች እና የዶሮ መንደር ከመኖ ጋር በማስተሳሰብ ተጨባጭ ውጤቶች እየተመዘገቡ ይገኛል። ለወደፊቱ የሚቀጥሉ ይሆናል። ከተፈጥሮ ሀብት ልማት አኳያ ተፈጥሮን በመጠበቅ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመፍጠር ለሚደረገው ጉዞ በዞናችን በየአመቱ በጉጉት የሚጠበቀው የተፋሰስ የአፈርና ውሃ ጥበቃ በጥራት በመስራት በስነ ህይወታዊ ስራ በማቀናጀት በየአመቱ በሰራነው የአረንጓዴ አሻራ ልማት የሚታይ ውጤት ማምጣት የተቻለ ተግባር ነው። ከቡናና ቅመማ ቅመም ልማት አኳያም ይህ ተግባር ከቀደሙት አመታት በቀደሙት አመታት እንብዛም በቅጡ ተረድተን ትኩረት ሰጥተን ያልመራነው ተግባር ነበር። ከቅርብ አመታት ወዲህ የለውጡ መንግስታችን የክልላችን ግብርና ቢሮ በሰጠው ልዩ ትኩረት በመነሳት የቡና ማሳዎችን በማስፋት ለዚህ የሚሆኑ የቡና ችግኞችን በስፋት በማፍላት ለተግባሩ መሳካት ርብርብ እያደረግ ሲሆን በዚህም ተስፋ ሰጪ ውጤት ማየት ችለናል። በቅመማ ቅመም ልማትም እንደነ ሮዝመሪና የመሳሰሉ ልዩ ትኩረት በመምራት በልዩ ትኩረት በመምራት ለአርሶ አደራችን ተጨማሪ የገቢ ምንጭ እየሆኑ መጥተዋል። ከመሬት ልማትን አስተዳደርና አጠቃቀም አኳያም ሰፋፊ ዘርፈ ብዙ ቴክኖሎጂ የማዘመን ስራ በመስራት ሁለተኛ ደረጃ የይዞታ ማረጋገጫ ሰርተፍኬት ለአርሶ አደሩ ተደራሽ በማድረግ በተሰጠው የይዞታ ማረጋገጫ ኮላተራል በማስያዝ በተለያዩ የብድር አማራጮች ተጠቃሚ በማድረግ የግብዓት ሁለቱ በመምራት ምርትና ምርታማነቱን በተጨባጭ እያሳደገና እየተጠቀመ ይገኛል። የስልጠናው ተሳታፊ የልማት ጣቢያ ሰራተኞች በሰጡት አስተያየት ስልጠናው ከዚህ በፊት ባላቸው እውቀትና ልምድ ላይ ተጨማሪ ክህሎት እየፈጠረላቸው መሆኑን ገልጸው ቀጣይ በየአካባቢያቸው በሚያከናውኑት የግብርና ልማት ስራ የተቀረጹ ኢኒሼቲቮችን በአግባቡ ወደ መሬት በማውረድ ውጤታማ ለመሆን እንደሚተጉም ተናግረዋል።